ቤተሰብ እኔ ዛሬ የመጣሁት ብሬክስን በጣም ይቅርታ ልጠይቅ ነው የመጣሁት። በጣም የምወደው የማከብረው ጨዋ ንጹህ ኢትዮጵያዊ፣ ብዙ ልጆች እንዲሁም ደግሞ እኔ አስቀይመነዋል። ስለዚህ እሱን ይቅርታ ለማለት ነው ይህንን ቪዲዮ የምሰራው። መጸጸት አልወድም ግን ለዚህ የጋበዙ ሰዎች ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻ ኢምፓወርድ መሆን አለባቸው ካፓሲቴትድ መሆን አለባቸው እያምናለሁ አቅም ይኑራቸው አቅም ሰላም አሌይኩም ራህመቱላሂ ወበረካቱ እንዴት ናችሁ የዩቱብ ቤተሰቦቼ ሰላም ናችሁ ልኞ ሰላማችሁ ብዝዝት ይበልልኝ ዛሬ እንግዲህ የመጣሁት አዲስ ነገር ይዤ ነው የመጣሁት። የጸጸትም ሊሆን ይችላል። እንደገና ደግሞ የበለጠ የበለጠ ደግሞ ማስተካከያ ነው፣ ኢንፎርሜሽን ማስተካከያ ነው። መቼም እዚህ ሶሻል ሚዲያ ላይ ስንቀመጥ ብዙ አይነት ሰዎችን ያገናኘናል። የሆነ ነገር በሚፈጠር ሰዓት ሁሉም እኔ አዋቂ ነኝ ብሎ ይነሳል። ያም ቪዲዮ ይሰራል፣ ይህም ቪዲዮ ይሰራል። ረድ ይሰጣል ማለት ነው መልስ ስትሰጡ የሆነ የተወዣበረ ነገር ይመጣል ማለት ነው። እንግዲህ በዚህ በወንድማችን ሞት ከማዘን የተነሳ ስሜታዊ ከመሆን የተነሳ እንደ አገረኛ እንደ ኢትዮጵያዊነት ወይም ደግሞ እንደ እናት ምናልባችን የእሱን የሚያክል ልጅ ጎረምሳ ልጅ አለኝና በእሱ እናት ላይ የደረሰ ነገር በእኔ ላይ ቢደርስ የሚለው ስሜት ውስጤ አድሮብኝ ብዙ ነገሮችን ተናግሬ ያለሁ። እኔ ከራሴ የተናገርኳቸውን ነገር ምንም ችግር የለብኝም። ያመንኩበትንና የሱድ አረቢያን ህግ ነው የተናገርኩት። ግን ብዙ ልጆች ደግሞ አሉ ፎቶ ለጥፈው ይሄ ያጎቱ ልጅ ነው ይሄ ነው የገደለው ብለው ቪዲዮ የሰሩ አሉ። ከእነሱ ተነስተን ደግሞ እኛም ያንን ቪዲዮ ለጥፈን ይሄ ነው ገዳው የገደለ ያጎት ልጅ ነው። ወንድም ወንድሙን ገደለ ብለን ቪዲዮ ሰርተናል ማለት ነው። እዚህ ላይ ትልቁ ችግር ትልቁ ሙሲባ ምንድን ነው? ትክክለኛ ያልሆነ ኢንፎርሜሽን ስለሆነ እኔ ራሴ ቪዲዮ የሰራሁት አንዷ በጣም የማቃት ልጅ ነች፣ በጣም የማቃት ልጅ ነች። ስሟንም መጥራት እችላለሁ። እሷ ሌላም ልጅ ሆኖ ገስት ላይ ቁጭ ብለው የተጣሉት በምን እንደሆነ ገዳው ማን እንደሆነ ያጎት ልጅ እንደሆነ ምናምን ብላ ገስት ላይ ስታወራ በጆሮዬ አይኔ እያያት ነው ያወራችሁ። ገስት እንደዚህ ቁጭ ብዬ በቃ እኔ እንዲህ እንደማወራችሁ ሲያወሩ ነበር። እንግዲህ ያቺ ልጅ ይሄን ለዚህኛው ልጅ ያጎቱ ልጅ ነው ይሄ ነው የገደለው ብላ ላለችው ጥላት ልትሆን ትችላለች። የሆነ ኬዝ ሊኖራት ይችላል አላህ ነው የሚያውቀው እኔ ግን ትላንትና ብሬክስ በቲክቶክ አናግሮኝ ነበረ እኔ በጣም ነው የደነገጥኩት የደነገጥኩት ምንም ፈርቻ አይደለም ለብሬክስ ያለኝ ኤክትራም ለብሬክስ ያለኝ ውዴታ በጣም የማከብረው በጣም የምወደው ልጅ በጣም ታታሪ ለምን እኔ እዛ ሀገር ሀብሎ ስራ ሲጀምር እከታተለዋለሁ ያኔ ቢያንስ ስምንት አመት ወይም ዘጠኝ አመት ጀምሬ ነው ብሬክስን የምከታተለው። እሱ ቅር እንዴት ተባለ? ቅርንን እንዳስባልኩት እኔ ለመጀመሪያ ሜዳ ላይ ይዞ የወጣሁት ስለመሰለው ያንን ነገር ለማጽዳት ነው። መጀመሪያ ብሬክስ ያለኝን ላሰማችሁ። ሰላም ጤና ይስጥልኝ፣ እህት አዚዛ እንዴት ነሽ? ሰላም ነው ያለው እግዚአብሔር ይመስገን። እህት አዚዛ እጅግ በጣም መወድሽ የማከብርሽ እህት ነሽ። ነገር ግን በዩቲዩብ ልጅ ላይ የጫንሽው ቪዲዮ የሆነ ቀስት አድርገሽ ያስቀመጥሽው ፎቶ በጣም የተሳሳተ ስለሆነ የአንቺን አንቺ የለጠፍሽውን እዛ እንትን አንስቶ እጅግ በጣም የሚወደው ጓደኛው አብሮት ብዙ መስዋዕት የከፈለለትን ሰው ገዳይ እየተባለ እየተፖሰተ ስለሆነ የለቀቅሽውን ነገር ባክሽ አስተካኪ። እንደዛም አይደረግም። እንደሰማችሁት እንግዲህ እኔ የሆነ ቪዲዮ ፖስቼ ነበረ። አልሐምድሊላ ትናንትና እንዳናገረኝ ወዳው ነው ገብቼ ፎቶውን ያነሳሁት ማለት ነው። ብሬክስ ብዙ ኢትዮጵያኖች ላይ አሻራ የጣለ ጨዋ ኢትዮጵያዊ ነው። በጣም ነው ማወደው፣ በጣም ነው የማከብረው፣ ሚስቱንም እንደዛው ማለት ነው። እኔ ሰዎችን ማስቀይም አልፈልግም። እናደዳለሁ አሰቢ ነኝ፣ እናገራለሁ፣ ግን ሳይነኩኝ፣ እኔ ደርሼ እንትን ሂጄ ሰዎችን አልነካካም። ግን ልጁን ይሄ ያጎቱ ልጅ ነው፣ ይሄ ነው የገደለው ብለው ቪዲዮ የሰሩ በጣም ብዙ ሰዎች አለ። ብሬክስ እኔን ስላወቀ ወደ እኔ መጣ እንጂ ብዙ ልጆች ናቸው የሰሩት። ይሄንን ቪዲዮ ያነሳሁት እኔ ከነሱ ነው ግን የእኔ ስለሆነ ለብሬክስ የደረሰው ሊንኩ የተላከለት የእኔ ስለሆነ ይሄንን ብሎኛል። እኔ ደግሞ አንስቻለሁ ለእናንተም እንድታቁት ነው። አንደኛ ልጁ ባጎቱ ልጅ አልተገደለም። ሁለተኛ ደግሞ የትም ቦታ ተሄዶ ቀስት ተደርጎ ፎቶ የተበተነው እኔ ቤት አታገኙትም፣ ወሬዲት አንስቸዋለሁኝ። ሌላ ቦታ ካያችሁ እሱ አይደለም ገዳዩ። ብሬክስን ባካችሁ ጥሩልኝ። እሱ ጥሩ ልጅ ነው፣ ህግ ያውቃል። ሬሳ ለምንድን ነው የሚወጣው ፍትህ ሳይገኝ ብዬ ላልኩት ደግሞ መልስ ሰጥቶኛል። ጉዳዩ በመንግስት እጅ እንደሆነ ሲገለው የነበሩ ልጆች እንደተያዙ መንግስት ጉዳዩን እየተከታተለ እንደሆነ ነግሮኛል ማለት ነው። በዚህ አጋጣሚ ይቱ ህይወታችንን አይቀይረውም። እኔ ስድስት ዓመት የዩቱብ ከከፈትኩኝ ግን ሪያል ተጠቅሜ ያላቅም ይሄን ነው። ሀቁን ነው የምነግራችሁ። ግን እንደ ማንኛውም ሶሻል ሚዲያ እዛም እዚህም ፌስቡክም ላይ ቲክቶክም ላይ ዩቱቡም ላይ አለን። እኔ ሱሱኖብን ከሆነ እንጂ እኔ በበኩሌ ተጠቃሚ ሁኛ አይደለም። በዚህ አጋጣሚ የብሬክስን ቤተሰቦች የሟችን ቤተሰቦች እንደገና ደግሞ በስህተት ፎቶው የተለጠፈብህ ወንድሜ፣ አሁንም ደግሜ ፎቶ መለጠፍ አልፈልግም። ለምን ሰዎች ለሌላ ነገር እንዳይጠቀሙበት። በጣም በጣም በጣም ይቅርታ እጠይቃለሁኝ። ለምን አይመጥነኝም፣ እኔ እንደዛ አይነት ነገር አይመጥነኝም። ህመማችሁ ያመኛል። የማንኛውም የኢትዮጵያውያኖች ህመም ያመኛል። እንደገና ደግሞ የምወዳቸው ሰዎች ሲያዝኑብኝ የበለጠ ያመኛልና ትላንትና ቢያንስ ለሶስት ሰዓት ያክል ደንዝዤ ነበረ። እሱ ራሱ ብሬክስ መደንገጤን አይቶ አይ ችግር የለም አይዞሽ፣ ነገሮችን አስተካክሊ ምናምን፣ ቪዲዮቹን እንደዚህ እንደዚያ አስተካክሊ እያለኝ እንኳ እኔ ድንዝዝ ብዬ ማስተካከል የማልችልበት ደረጃ እስከምደርስ ነበረ። ሰዎችን መበደል በጣም ከባድ ነው። ተበዳይ መሆን ነው የሚቀለው እና ለምንሰራቸው ነገር ለምናደርጋቸው ነገር ጥንቃቄ ማድረግ አለብን ማለት ነው። ቲክቶክ ላይ ያላችሁ ሴቶች ቲክቶክ ላይ ያላችሁ ሴቶች ተበቃይ አትሆኑ። ይሄን ልጅ ገደለ ብላችሁ ሸር ያደረጋችሁት እናንተ ናችሁ። እኔ አላውቃቸውም፣ በጣም ብዙ ልጆች ናቸው ሸር ያደረጉት። ከዛ ላይ ነው እኔ ራሴ ስክሪንሹት አድርጌ እስከ ቀስቷ አምጥቼ የለጠፍኩት ማለት ነው። አያችሁ፣ እናንተ የሆነ የምትበቀሉት ነገር ሊኖር ይችል ይሆናል። እኔንም አሳሳታችሁ ማለት ነው። ግን ይሄ ገዳይ የተባለ ልጅ በብዙ ነገር ከጎኑ ቁሞ ሲያግዘው የነበረ ልጅ ነው እንጂ እሱን የገደለው ልጅ አይደለም ማለት ነው እና በዚህ አጋጣሚ ቪዲዮ የከታየልኝ ለሱ ከደረሰ እንደው በፈጣሪህ ስም ይቅር እንድትለኝ እፈልጋለሁ። ለምን ውስጤ ቀለል እንዲለኝ ማለት ነው። ለብሬክስ እኔ በጣም ይቅርታ አድርግልኝ፣ ወንድማለን ብዬ ነግሬዋለሁኝ። በእርግጠኝነት ደግሞ ይቅርታዬን እንደሚቀበል ብሬክስ እርግጠኛ ነኝ። ግን ሌሎቹን ስለማላውቃቸው ስለማላገኛቸው መጠየቅ የምችለው በዚህ ስለሆነ በጣም ይቅርታ በተለይ ገደልክ የተባልከው ልጅ ይቅርታ እንድታደርግልኝ ይፈልጋለሁ። እኔ አይደለውን ፎቶ ሆን ያመጣሁት። ለምን እኔ ፎቶ በምንም ታምር ኔጋ ሊመጣ አይችልም። ቲክቶክ ላይ ነው ለጥፈው፣ ዩቱብ ላይ ለጥፈው። ይሄ ነው ገዳዩ ብለው ያሉት ሌሎች ናቸው፣ ወይም ደግሞ የአካባቢ ሰዎች ሊሆኑ ስለሚችሉ እንግዲህ እነሱንም አላህ ልቦና ይስጣቸው። ከሰው ስህተት ከብረት ዝገት አይቀርምና ይሄ ስህተት ተፈጥሯል። ይሄ ስህተት ደግሞ ማስተካከለኛ ፋንታ ስለሆነ ፎቶ ከማንሳት አልፎ ተርፎ እኔ ይሄው ቪዲዮ ሰርቻለው። ብሬክስ ወንድሜ፣ ሚስትህንም አላህ በሰላም ወደ ቤቷ ይመልስልህ። ክፉ ነገር አያገኛችሁ። አንተ ቅን ሰውነህ። በጣም ልዩ ቦታ አለኝ ላንተ። ለሌሎቻችሁም አላህ ስብሃነ ወተዓላ ይጠብቃችሁ። ይሄንን ልላችሁ ነው የምፈልገው። የኢትዮ ቤተሰቦች ተሳስታችሁም እንዳታሳስቱን እኛም ደግሞ ሰው እንዳናሳስት ጥፋትን ማራባት የለብንም። ጥፋትን ማራባት የለብንም። እኔ ውስጤ በጣም ነው የተጎዳው። ሰራሀተን በጣም ነው ያዘንኩት። አመሰግናለሁ። ይቅርታ መጠየቅ ነውር አይደለም፣ ያስከብራል እንጂ አያዋርድም ና